ሰላም ሰላም፣ እንዴት ናችሁ ውድ አገሬ ልጆች፣ ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬም ተመልሼ መጥቻለሁ። ያው አይ ሰለቸኝም እን እኔ ስለእነ ብሩኬም ስላየሁት ነገሮች ባጠቃላይ አስተያየት መስጠት እነ ብሩኬን፣ ሃይሚን ሌሎችም የሚከታተላቸውን ሰዎች ያው የተሰማኝን ነገር እናገራለሁ ባለችኝ ሰዓት። ያው ዛሬ እንግዲህ ደስ በሚል ሁኔታ በሚፍታ ቤት መጥተዋል ሃይሚና ብሩክ። ያው ከዚህ በፊት እንግዲህ ምግብ ሰርተው በሱ ቤት እንግዲህ ፕሮሚስ ገብቶላቸው ነበር። ያው ምድጃውን ለመግዛት ሃይሚ ምድጃውን ስለወደደችው፣ ኤሌክትሪክ ምድጃ ነው የሚባለው አይደል? እሱን ስለወደደችው እገዛለሁኝ ብሎ ቃል ገብቶ ነበር። እኔ ገና ሲፖስት ነው በቃ ወኩት። ምክንያቱም ጾም ላይ ስለነበረ ያው ስላልተመቸው ነው የዘገየው ይመስለኛል። ግን ሰዎችም እያስታወሱት ነበር፣ የገባውን ፕሮሚስ አስታውስ እያሉት እና እሱ ደግሞ በገባው ቃል መሰረት ዛሬ መጥቷል። በሱ ቤት ተገኝተዋል። እንደገናም ደግሞ የብሩኬ ወንድም አብ ደግሞ ያው በጣም ደስታውን ገልጿል። ደስ በሚል ደስ በሚል መልኩ ዛሬ ደስታውን ገልጿል። በጣም ነው ደስ ያለው። እኛም ደስ ነው ያለን። ብዙ ኦዲንሶች ደስ ነው ያላቸው። በጣም ብዙ ዩቲዩበሮች እየሰሩ ነው፣ ደስታቸውን እየገለጹ ነው። በቲክቶክም ደስታቸውን በጣም የነሱ ኦዲንሶች በጣም የሚወዷቸው ሰዎች እኔንም ጨምሮ ያው ሁላችንም ደስ ብሎናል። ሁሉም ደስታውን እየገለጸ ነው። በእውነት ደስ የሚለው ነገር ለምንድን ነው እሱ በዚህ እድሜው፣ ምክንያቱም አንዳንድ በዚህ እድሜ የሚገኙ ሰዎች ገንዘብ ሲያገኙ በተለያየ ነገር ነው እንደው እግዚአብሔር ማስተዋሉን ካልሰጣቸውና እንደው እግዚአብሔር ካልረዳቸው በስተቀር ገንዘቡን በተለያየ መልኩ አጥፍተው ባዶ እጃቸውን የሚቀሩ አሉ። ወላጆቻቸውን የማይረዱ ልጆች አሉ። ብዙ ነትን ቤተሰቦቻቸውን፣ ወላጆቻቸውን፣ ጓደኞቻቸውን ወይ ወንድሞቻቸውን፣ እህቶቻቸውን በአጠቃላይ የማይረዱ ሰዎች አሉ። ምክንያቱም ያገኙትን ገንዘብ ለማይሆን ነገር የሚያጠፉና ያው ወንድሙ ማብ በጣም ተደንቆበታል። እንደውም ቆሞ ነው ያጨበጨበለት። በእውነት እንደኛ እኛም ተደስተናል። እንደኛ ከኛ በላይ ነው እንግዲህ የምለው ወንድሙ ስለሆነ እንደውም ታናሽ ሆኖ በቃ ያልጠበኩትን ነው ብሏል ደግሞ ከተናገራቸው ንግግሮች ውስጥ ደግሞ ያው እኔ የምጠቀምበት ደስ ያለኝ ነገር ምንም ነገር ሳይናገር ለማንም ሳይወራ የተግባር ሰው ነህ ወንድሜ፣ ነው ያለው እና እውነት ቡራ የተግባር ሰው ነው። እንደዚህን አይነት ሰው ነው ደግሞ የሚሳካለት። ብዙ ጊዜ ነገሮቻችንን ከእግዚአብሔር ጋር ብቻ ብንማከር አላማችንን፣ በእርግጥ ይሄንን ማድረግ እፈልጋለሁ ይሄንን መሆን እፈልጋለሁ ብለን እናገራለን፣ ግን ነገሮችን ስንጀምርና ነገሮች ሲስተካከሉልን ልናደርግ ያሰብናቸውን ነገር ሁሉ ማማከር ያለብን ከእግዚአብሔር ጋር ነው። በቃ ለሰው ብናማክረው አንዳንዴ ነገሮች ትክክል ላይመጡ ይችላሉ። ወይ አውርተን ደግሞ ሊቀርብንም ይችላል እኮ ያ ነገር እና ብዙ ያልተሳካላቸው ሰዎች አለ አውርተው ኢቭን እንኳን ውጭ ይሄዳል ብለው እኔ ብዙ አቃለሁኝ ውጭ ይሄዳል ብለው ፕሮሰስ ጀምረው አስቀድመው ከተናገሩ ያ ነገር ሊሳካም ላይሳካም ይችላል እና ሲቀርባቸው ደግሞ ግራግብት ግብት የሚላቸው ሰዎች አሉ እና ከዚህ ሁሉ ከእግዚአብሔር ጋር ነገሮችን መማከር በጣም ጥሩ እንደሆነ ያው እኔ እንደውም ከታናሽ ተማርኩ ብሏል የብሩክ ወንድም። እና ይሄንን በማድረጉ ብሩክ በጣም አደንቀዋለሁ። ብዙ ጊዜ የምናስባቸውን ነገሮች እግዚአብሔር እንዲያሳካልን ወደ እግዚአብሔር እንጸልያለን። ደግሞ ከእግዚአብሔር ጋር መማከር ያስፈልጋል። ነገሮች አንዳንዴ ሰዎች ለእናንተም አስበው ተስፋ ሊያስቆርጣችሁ ይችላል። በጀመራችሁት ነገር ላይ ለምን በአንድ ወይ ብቻ አይደለም። ማለት በመልካም የሚያስብላችሁ አለ፣ በክፉም የሚያስብ ሰው አለ። አንዳንድ ይሄን ነገር ረ ከምታደርግ ይሄኛውን ብታደርግ ይሻላል። ይሄ ነገር እንደዚህ ገዝተህ እኮ እንደዚህ ቤንዚሉም ወይንትኑም መኪና ከሆነ የተለያየ ሀሳብ የሚሰጣችሁ ሰው ሊኖር ይችላል። ግን ከእግዚአብሔር ጋር ሆናችሁ በራሳችሁ ነገሮችን መጨረስ ጥሩ ነው። እኔ ለምሳሌ የመጀመሪያ ጊዜ ወደ ውጭ ስወጣ ያው እንዳገባው ነው፣ ወዲያው ነው የተወሰነ ወራቶች ነው የቆየ ነው። እንደተጋባን ወደ ውጭ መውጣት ነበረብኝ እና ፕሮሰሱ የሚጨርስልኝ ደግሞ ቤተሰቦች የነበሩ ግን፣ የሆነ አገር መግባት ነበረብኝ። ከዛ ወጥቼ ከኢትዮጵያ ወጥቼ ፕሮሰስ ውስጥ የሚያልቅልኝ ድረስ የሆነ አገር መግባት ነበረብኝ። አዲስ ጋብቻ ነው ገና ነን እኛ እና ጥሩም ኑሮ እየኖረን ነበር። በዛ ላይ ደግሞ ባለቤት ጥሩ ስራ በጣም ጥሩ ስራ አለው። እኔ ደግሞ እርጉዝ ነኝ እርጉዝ ሆንኩኝ። እና አንዳንድ ሰዎች ዝም ብዬ ጭምጭምታ በቃ ሀሳቤን እንደዚሁ ገና ሳልጀምር የተወሰኑ ሰዎች እንደዚህ ዝም ብዬ ሳወራ ተስፋ የሚያስቆርጡኝ ሰዎች ነበሩ እና ኧረ እንዴት እንደዚህ ሆነሽ እንዴት ትሄጃለሽ? ደህና ኑሮ እየኖርሽ አይደለም ወይ? ባለቤት፣ ስራ አለ፣ በቃ የተለያየ ሀሳብ። ግን እኔ መውጣት ፈለኩኝ፣ በውስጥ ፈልግ ያለውኝ እና ለእኔም ብለው ነው አንዳንዶቹ፣ ለእኔም ብለው ነው እርጉዞ ነሽ እንዴት ትወጫለሽ? ባይሳካ ስራውን ለቆሱም፣ በቃ የተለያየ ምክንያት። ግን እኔ ምንድን ያደረግኩት በዚህ ውስጥ በቃ ልቤ መሄድ እንዳለብኝ በቃ ሲሰማኝ ከማ ከማን ጋር ነው ጉዳይ መማከር የጀመርኩት ከእግዚአብሔር ጋር ነው። እግዚአብሔር ሆይ እኔ እንደዚህ ላደርግ አስቤያለሁኝ፣ ወስኛለሁኝ፣ ግን አንተ ከፊት ለፊት የቀድመው ዕጣ በቃ በነገሮች ሁሉ አንተ እርዳኝ። ግን ይህን ጉዳይ የማይሳካልኝ ከሆነ ግን እግሬ እንዳይንቀሳቀስ ከዚህ አድርገኝ፣ በቃ እንዳልሄድ፣ ይህን ነገር እንዳልጀምረው በሆነ መንገድ አንተ አስቀረኝ። በቃ እኔ ከአንተ ጋር ነው በቃ ጓደኞቼን በጣም የሚያስቡልኝ ጓደኞቼን ሁሉ ነው የደበኳቸው። በቃ እንደዛ አድርጌ የተወሰነ ማወቅ ያለባቸው በቃ እሱ ቤተሰቦች የቅርብ ቤተሰቦች ስለሚያስቡ የተወሰነ ቤተሰቦች የተወሰኑ ሰዎችን ልክ ስንወስን ነግረን በክፋትም ሳይሆን በመልካም እኔ ሰው ተስፋ እንዲያስቆርጥኝ ስላልፈለግኩ ነው ያንን ነገር መልካም የሚያስቡላችሁ አሉ በክፋት የሚመጡባችሁ አሉ እና እኔ ወጣሁኝ ግን ነገሮች እግዚአብሔር አላሳፈረኝም ነገሮቼን ሁሉ አስተካክሎልኝ ያው መግባት ወዳለብኝ ሀገር ገባሁኝ ማለት ነው እና አንዳንዴ ሰዎች ለእናንተም ብለው በክፋትም በኩልም ሆነ በመልካም መንገድም ሆነ ተስፋ ሊያስቆርጣችሁ ይችላል። ስለዚህ የምታደርጉትንና መወሰንና የሚጠቅማችሁን ነገር ለማድረግ አንዳንድ ጊዜ በርከክም ብላችሁ ከእግዚአብሔር ጋር ብታወሩ ጥሩ ነው። እኔ እንደዛ ነው ማደርገው ብዙውን ጊዜ ከዛ በኋላ ነው ማማከራቸውን ሰዎችም እመርጣለሁኝ እና መልካም ነገር ነው። ያስተማርኝ ብሏል እና ነገሮችን ሁል ጊዜ ከማውራት ብንቆጠብ ጥሩ ነው። የተግባር ሰው ነው። ብዙ ጊዜ ብሩክን ሳየው ነገሮችን አሁን እኛ ቀለበት ለምን አታረጉም? እንደዚህን አይነት ነገር ለምን አታደረጉም? ይህን እኛ እንትን እንሰጣቸዋለን፣ ሀሳብ እንሰጣቸዋለን በሰው ህይወት ውስጥ ገብተን ማለት ነው። እኔ አሁን እኔ በክፋት ነው ብዬ አይደለም። አንዳንድ ጓደኞች ይሄ የራሴ ላይፍ ሲሆን የራሴ ላይፍ ውስጥ የምትወስነው ለኔና ለባለቤቴ ይሄ ነገር ይጠቅማሉ አይጠቅምም ወይ፣ እንዴት ነው ብንሆን ቢሄድ ይጠቅምኛል። እንደ በቃ ይሄ የራሴ ውሳኔ ስለሆነ የራሴን ውሳኔ ከእግዚአብሔር ጋር ጨረስኩ ማለት ነው። ምክንያቱም ለዚህ ነው ብዙ ጊዜ ያው እኛ ብዙ ኦዲየንሶች በጣም ስለሚወዷቸው የእነሱን መልካም ነገር ስለሚፈልጉ የእነሱን መልካም ነገር ማየትም ስለሚፈልጉ እንዲጣመሩላቸው መልካም ሕይወት እንዲገቡ ወደ መልካም ሕይወት እንዲገቡ ስለምንፈልግ ነው ሁላችንም። እኔም ሳልፈልግ ቀርቻ አይደለም። በጣም ነው መወዳቸው። እነዚህ ልጆች እኔ ካየኋቸው ጊዜ ጀምሮ በጣም መወዳቸው። የማያቸው ሰዎች ጥሩ ቦታ ላይ እንዲወጥቁ የምፈልግ ሰዎች አሉ እንደነሱ እኔ እነሱን ብቻ ስለምሰራ አይደለም። ሌሎቹንም አንዳንዴ አስተያየት የምሰጣቸው አስተያየት መስጠት ባለብኝ ነገር ላይ አስተያየት የምሰጣቸው ሰዎች አሉ። ግን ለቀሪውን ነገር ደግሞ ለእነሱን ተው። ለምንድን ነው ቀለበት ያላረጋች የማታረግላት? እንዴን ፍቅር ፍቅሩን እኮ በተለያየ መንገድ እየቀረ እየገለጸ ነው ይሄ ልጅ በተለያየ ግዴታ ታፈቅርሻለው። እነሱ ውስጥ ምን እንደተነጋገሩ እኛ ምን እናውቃለን? በአደባባይ የሚደረግ ነገር ሁሉ አንዳንድ ጊዜ አይቆይም። ስለዚህ ይሄ ልጅ እንደውም በጣም አደንቀዋለሁ እኔ። ተግባር ሰው ነው። ከዚህ በላይ ፍቅር ምንድን ነው? በቃ የእሷን አላማ እያሳካ ነው ያለው። አብረው ብዙ ነገር ሲያደርጉ እያየን ነው፣ እየተደነቅንበት ነው በሚያደርገው ነገር። ይሄ ቀለበቱም ጊዜ ደግሞ የራሱ ጊዜ አለ። ሰው ባለው አይደለም። ንም ራሱ ሰፕራይዝ፣ ሁላችንንም ሰፕራይዝ ሲያደርገን ነው ደስ የሚለው እና ህይወታቸው ያማረ ይሁን ያሰቡት ነገር ሁሉ አሁንም ደግሞ ያሰብኩት ነገር አለ በቅርብ ጊዜ ውስጥ ብሏል። ሀሳቡን ያሳካለት እንደው ጠላቶቹን እግዚአብሔር ያዝለት ነው የምለው ምክንያቱም ይሄ ልጅ በጣም አስተዋይ ነው። በልጅነቱ እንደው ታላቁ እንኳን ወንድሙ በጣም ተደንቆበታል፣ ሁላችንም በጣም ተገርመንበታልና እግዚአብሔር ደግሞ የቀረውን ጊዜ ያሳካለት አሁንም እንዲያሳካላት እኛ ምንድን ነው መርዳት ያለብን? እነሱን ቻይና ላቸው እንዲያድግ ያው ቻይና ላቸውን መመልከት፣ ሼር ማድረግ የሚችሉ ሼድ ማድረግ ላይክ ማድረግ እነሱን በመርዳት ባለብን አቅም መርዳት ነው። ዛሬ ደግሞ ቃሉን ጠብቆ በራሱ ቻይና ስላቀረባቸው ታ ጓደኛቸው በጣም ደስ ብሎኛል። እግዚአብሔር ይባርክህ የገባውን ቃል ሁሉ ስለፈጸመለት ስለፈጸመ ወደፊትም ደግሞ አሁንም ደግሞ ሊያደርግላቸው ይችላል። እንግዲህ ዛሬ ብሏል፣ እንግዲህ ቃሉን ይፈጽማል ዛሬ አሳይቶናል። ስለዚህ እግዚአብሔር መልካም ነገር ሁሉ በሕይወታቸው ዘመን እንዲያደርግላቸው ጸሎታችን ነው። ስላዳመጣችሁኛ